ሰላም እንዴት ናችሁ? አሁን እንግዲህ ጋብርኤል ማጋሌስ ከቡድናችን በጉዳት ርቋል። እሱን ለመተካት ሁለት በርካታ አማራጮች አሉን ከቤንቻችን ስኳዳችን ሰፊ ነው። ታስታውሱ እንደሆነ ክረምት ላይ ሞስኬራን አስፈርመን ነበረ። ከዛም ፔሮ ሂንካፔን በመጨረሻው ቀናቶች ላይ ማምጣት ችለን ነበረ። የዛ ሰዓት ላይ ብዙም አስፈላጊነቱ አልታየንም ነበረ። ደጋፊ ደጋፊ የራሱ ስሜት አለው አሰልጣኝና ኮችንግ ስታፉና እንዲሁም ስፖርቲንግ ዳይሬክተሩ ደግሞ የራሳቸው የስኳድ ምልከት አላቸው። ለዚህም ሊደነቁ ይገባል ብዬ አስባለሁ ምክንያቱም ሂንካፔን ሂንካፔን ዝውውር አስፈላጊነት እንዲሁም የሞስኬራንም ጭምር አስፈላጊነት በዛ ሰዓት ላይ ለአርሰናል ደጋፊ ቅድሚያ የሚሰጠው ጉዳይ አልነበረም። በዛ ሰዓት ዊንገር ምናምን ቢመጣ ነበረ ደስ የሚለን የነበረው ሆኖም ግን አሁን እንግዲህ ጥቅማቸውን ላይ መምጣታቸውን ጥቅም ልና የምናይበት ጊዜ የደረሰ ይመስለኛል። አሁን ከሰሜን ለንደን ደርቢ ጨዋታ ጀምሮ ሂንካፔና ሞስኬራ እድላቸውን ማግኘት ይችላሉ። ያገኛሉ እድላቸውን ያገኛሉ። ጋብሬል ማጋሌስ መጎዳቱን ተከትሎ አስቀድሞም እድል እየተሰጣቸው ደቂቃ እየተሰጣቸው እየተጫወቱ ነበረ። አሁን በመሀል ክፍል ላይ ከዊሊያም ሳሊባ ጋር የሚጣመረው ማን ነው የሚለው ምላሽ የሚያገኝበት ጊዜ ነው ብዬ አስባለሁ። የጋብሪል ማጋሌስ ትክክለኛ ተተኪው ነው ብዬ የማስበው ለእኔ ሂንካፔ ነው። ፒሮ ሂንካፔ ነው። የግራ ግር ተጫዋች ነው። ከጋብሪል ጋር ብዙ ተመሳሳይ የሚያደርጋቸው ሁለቱም ደቡብ አሜሪካዊ ናቸው። የጨዋታ መንገዳቸው፣ አግሬሽናቸው ምናል ተመሳሳይ ነው ብዬ አስባለሁ። የፒሮ ሂንካፔም የጋብሪል ማጋሌስ ጋብሪል ማጋሌስ እንደምታውቁት በሁለቱም ሳጥን ላይ ለእኛ የሚሰጠን ጠቀሜታ የጎላ ነው። ብሎ ብሎክ በማዘን በምናገኝ ጊዜ በብሎ ብሎክ ቲሞች ላይ የግብ መንገዳችንን የሚከፍትልን ጋብሬል ማጋሌስ ነው። ያው እሱ የለም። ስለዚህ ከእሱ የምናገኛቸው የነበሩ ነገሮች አሁን የማናገኝበት ጊዜ ላይ ደርሰናል። ስለዚህ አሁን ሞር ቡድናችን በኦፕን ፕሌይ ብዙ ግቦችን ማግባት መጀመር አለበት ብዬ አስባለሁ። እንዲሁም በመከላከል ላይ የነበረውን ጥንካሬ ማስቀጠል ይችላል። የጋብሪኤል ማጋሌስን አግሬሽን ዊሊያም ሳሊባ ጋር አለ ብዬ አስባለሁ። ስለዚህ ዊሊያም ሳሊባ አሁን ስቴፕ አፕ አርጎ ራሱን የሚያሳይበት ሳሊባን ኳሊቲ የምናውቀው ነገር ነው። አምና ትንሽ ተዳክሞብን ነበረ። በተለይ ጋብሪኤል በሌለባቸው ጨዋታዎች ላይ የሻፒ ኤስጂው ጨዋታ እንዲሁም አንዳንድ ጨዋታዎች ላይ ትንሽ የኮንሰንትሬሽን ችግር ነበረበት፣ ግን ዘንድሮ በጣም ተሻሽሎ አሪፍ ሆኖ ነበር የመጣው እና አሁን ደግሞ በጋብሪኤል ፋንታ ዊሊያም ሳሊባ ራሱን በደንብ የሚገልጽበት ታይም ነው ብዬ አስባለሁ ስለዚህ በመሀል ላይ ከሳሊባ ጋር ሂንካፔን ብናጣምር ሞር የተሻለ ነው ብዬ አስባለሁ በተለይ ከዛም ለሳሊባም አሁን እሱንም እንደ ጋብሪኤል እንዳናጣው ደቂቃውን ማኔጅ ማድረግ አለብን ሚካኤል አርቴታ ላይ እኔ በጣም በግሌ የማነሳው ችግር ማለት ነው ለተጫዋቾች ደቂቃ ማኔጅ አያደርግም አሁን ለጋብሪኤል ማጋሌስ ሁለት ለዜሮ ሶስት ለዜሮ በምንመራበት ሰዓት ላይ ቀይሮ እያስወጣው፣ አርሊ ጨዋታዎችን ቀድመን እየገደለን፣ ደቂቃዎቹን ማኔጅ ብናደርግለት ይሄ ጉዳት የሚመጣ አይመስለኝም። የብሽሽት ጉዳት ነው፣ የጡንቻ ጉዳት ነው። የጡንቻ ጉዳት ደግሞ ተደጋጋሚ ከመጫወት የሚመጣ ነው። ያንን ማስቀረት እንችላለን ብዬ አሁንም ይሄንን ነገር ለሌሎች ተጫዋች ለወሳኝ፣ ለዲክላንድ ራይስም፣ ለቡካዮሳካም ለሁሉም ለነ ቪክተርም፣ ቪክተር እንደምታስታውሱ እስኪጎዳ ድረስ እያንዳንዷን ደቂቃ ሜዳ ላይ ነው የሚያሳልፈው። ስለዚህ ደቂቃዎችን ማኔጅ ማድረግ መቻላለን። አሁን በሶስት ቀን ነው እስከ ማርች ድረስ የምንጫወተው እና እያንዳንዱ ሰፊ እስኳድ አለን፣ ተመጣጣኝ ጥራት ያላቸው ተጫዋቾች አሉን። ለልጆቻችን እስከ ሰላሳ ስምንተኛው ሳምንት ሳይጎዱ አብረውን እንዲዘልቁ፣ ውጤታማነታቸው ሳይቀንስ ሳይዝሉ እንዲጓዙ ለማድረግ ደቂቃቸውን ማኔጅ ማድረግ አለብን እንዲሁም እስኳዳችንን ሮቴት ማድረግ ያለብን ጨዋታ ላይ ለምን ሮቴት አደረገ ማለት የለብን። ምክንያቱም ሰው ናቸው ሮቦት አይደሉም። በሶስት በሶስት ቀን ውስጥ ዘጠና ምናምን ደቂቃ መቶ እስከ ኤክስትራው እስከ ጭማሪው እስከ መቶ ደቂቃ መጫወት የለባቸውም። ለእያንዳንዱ ተጫዋች ተገቢውን የሆነ ደቂቃ ማኔጅመንት ማድረግ መቻል አለብን። ተጫዋቾቹን በአግባቡ መጠቀም እንድንችል ማለት ነው። ሮቴት ሲደረግ ተጫዋቾች ቤንች ላይ ፍሬሽ ሆነው ሲቆዩ ሻምፒዮንስ ሊግ ላይ መጠቀም እንችላለን። ቤንች ላይ ያሉትንም ወደ ዋናው ቡድን አምጥተን እንዲሁም አካዳሚ ልጆችም እንደ ጨዋታው ሁኔታ እንደ ሞመንቱ አይተን እየተጠቀምን ተጫዋቾቹም ለተጫዋቾቹም ለኬሪራቸው የሚጠቅመው እንደዛ ሲሆን ነው። አሁን አብዛኞቹ ተጫዋቾች ከጉዳት እየተመለሱ ነው። ዲፌንስ ላይ እንኳን ችግር የለም በጣም ሰፊ ነው የሆነ አማራጭ አለን። ግን ማጥቃታችን ላይ ያሉ ተጫዋቾችን ደቂቃቸውን በደንብ ማኔጅ ማድረግ መቻል አለብን ብዬ አስባለሁ ከተመቻችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ ኮመንት ሐሳባችሁን ደግሞ የእናንተን ምልከታን ኮመንት ላይ ሼር ብታደረጉኝ ደስ ይለኛል። አመሰግናለሁ።